ዶክተር፣ እንዴት ናት ቃልማ? በጣም ጠንካራ አንበሳ ልጅ ነች፣ አንበሴት ነች። በጣም ነው የምናመሰግነው ሁላችሁንም እግዚአብሔር። በጣም በጣም ጣም ደስ እንሆናለን። አመሰግናለሁ በጣም ወለደች አሉ። እግዚአብሔር ይመስገን። እነሱ እራሳቸው ደንግጠዋል። ማርያም እንዴት ወለደች ብሎ ወንድሜ፣ አትጨነቅ፣ ምንም አይታታልም። አንተም፣ እኛም፣ ሁላችንም ገብቷል፣ ተወልደን ነው ስለዚህ በሰላም ነው የምትገላገሉ። ምንም አያሳስብሽም። እንዴት ነው። ያው ምንድን ነው እኛም አልጠበቅንም አሉ ነርሷ፣ ድንገት አረያዥያዥ ሲባል ሮችልናች ሹልክ ብለው ወለደች አሉ። እሰይ ወይኔ

ተመስገን፣ ተመስገን። እኔ አይ ገርሞኛል። ዶክተሯም እኔ እራሱ ገርሞኛል። ያዥ ያዥ ሲሉኝ ገረመኛለች እንዳልጠበቅኝ ለማለት እንዴት እሰይ። እኔ እኮ ልጠይቅ እኮ ነው የሄድኩት። ዝም ብዬሽ እኮ ኖሮ ማለት እኮ ልጠይቅ ነው የሄድኩት እኮ። እሰይ፣ አይ ደህና ናት፣ በረታች አልበረታችም የሚለውን ማለት ነው፣ ቼክ ለማድረግ

ያው ግን እኔ ደሞ እንግዲህ ካለ ነው ብለህ ትስከቱን ድረስ ያው ምናልባት የመጀመሪያው ይከብዳል፣ ሁለተኛ ላይ ትንሽ ይቀላል። ለምን ስለሰማሁ፣ ላይ ቀላል ላይ ቀላል ነገር በጣም ደስ ማለት ደውሎ ነበር አዲስ ሲላይ ማለት ነው ለሊት። ወይኔ ቃሉ ወዳ ነው የሚሆነው ነው ያልኩት፣ ቶሎ ብዬ ማለት ነው። ከዛ እሱ እንደውም በቃ በዚህ ሰዓት አላስጨንቀውም፣ ምናልባት ተይቶ ሊሆን ይችላል ብሎ ነበረ። ከዛ አረ ግድ የለህም ወዳ ሊሆን ይችላል ደውልለት አልኩት። መደወል አልፈለገም ነበር፣ እንዳያስጨነቀ ማለት አጉል ሰዓት ምናልባት ድንገት። አጋጣሚ ሆ እኔ አንዴ ሞከርኩለት። ከዛ ሳስበው የሁላ ቤተሰብ ስራ ደግሞ በጣም ደክሞት ምናምን ምናምን ነገር ማስጨነቂው ነው ብዬ አስቤ መልሼ ድጋሚ ያልደወልኩለትም በቃ ራሷን ሰራችሁ፣ ራሷን ሌሊት በዚህና በዚህ ሁለት ጎነጎነች። አሁን በቃ የደስ ደስ ያስፈልግ እያለው ደውልላት፣ መሲ የቃ እህት መሲ። ኮንግራጁሌሽን ወልዳለች በሰላም ተገላገለች። እኔ እንጃ ዛሬ ትደር አትደር አላውቅም። ብቻ እንትን ብለናል። ልጁን አይቼዋለሁ። በጣም ቆንጆ ደስ የሚል ልጅ እግዚአብሔር ሰጥቶኛል። ቃልዬን አላገኘኋትም። እንደዋውላለን በኋላ ላይ። መዬ እንዴት ነሽ? እንኳን ደስ ያለሽ። ዶክተሮቹ ግጠዋል። በሳስ ትወልድ ያንቺ ትላለች። ተመስገን በቃ ምንም አትጨናነቂ። ደስ የሚል ነው። እግዚአብሔር ይመስገን። ሁሉም ሰላም አልቋል። ኮናነ ደህና ቆንጆ ቆንጆ ነው። ደስ ይላል። ደህና ነው። ደውልልሻለሁ በኋላ ስትወጣ ተጨጓል እኮ

አንቺን በጤና ያቆይለኝ እናቴ። ሁሌ ለእኛ ጸሎት እንደተበረከሽ ነው በፈጣሪ ፊት። እግዚአብሔር ጤናሽን ይስጥልኝ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ራሄልም አለች የእኔ እናት። እንትን ይላሉ አንዳንዱ እንኳን አብሮ ደስ ያለን፣ በጣም አመሰግናለሁ። እንግዲህ እስኪ ዛሬ ትምጣ፣ ነገ ትምጣ፣ አላወኩም። ያው ትገባለች ብለዋል። ሩማ ስትገባ ጠይቄ እላለሁ እና መምጣት አይጠበቅባችሁም በቃ ጨራርሱ አይ ደውሉ ልትነሱ ስትል እዚህ ያለውን ነገር ላረጋግጥ እና እደውልላችኋለሁ እኔ እሺ እሺ በቃ አታስቡ እሺ ሪችዬ አመሰግናለሁ በጣም እሺ እሺ ደስ ብሎኛል አብዬ ደስ ብሎኛል እሺ እሺ አዎ እግዚአብሔር ይመስገን። እንኳን ደስ ያለሽ በልልኝ አብዬ። በቃ አትጨናቅ፣ ችግር የለውም በኋላ እነግራለሁ። በቃ ሰላም ተገላግለች አብዬ። ሴት ሆነች አይደለ? ወንድ ነው። እንኳን ሰላም ተገላግለችልኝ። እሰይ አብዬ። በቃ አንድ ሰው ያለኝ እንዲንገርህ ልጁ በቃ በጣም እኔ ሁለተኛ አልደረስባትም። አልጋ ላይ ያለው አላሉ ከዛ እሷ ትሰማዋለች ነው ቋይ ተው በሉት ተው በሉት እንጃ። ድንገት አንተ እንዴና ደህና ናት፣ በረታሽ ለማለት ሄደው ወልዳለች ስትባል ብቻ ነበርኩ። ምንም በቃ እንዴት እንደደነገጥኩ ስታዩ ምን ሁለተኛው

ወንድ ቤት ውስጥ አሁን ሰው ሲመጣ ቤት በቃ እንዴት ደስ እንደሚለው፣ ብቻ ብቻውን ብዙ ጊዜ ስለሚያሳልፍ ጎረቤት ሰው ሲመጣ ሊስ ያገኝ ምን ሲል እንዴት ደስ እንደሚለው። በጣም አሁን እንግዲህ ታናሽ ወንድም አገኘ እንደ በጣም ከአንድ ደግሞ ሁለት ሶስት የሆኑ የጨመሩ የመጡ ቁጥር የቤቱ ድምቀት በላቸው፣ ሲጠፉ ዝምታቸው በቃ ጭንቅ ነው የሚለው። እውነቴን ነው የምናገረው እና እግዚአብሔር ይመስገን በጣም ደስ ይላል። አሁን እንግዲህ ለአቤል ለመንገር ነው ያው እኛ አቤልን እናስጨንቀዋለን። እንደምታዩት ነው እንግዲህ፣ አሁን በጣም አዲስ ኦልሬዲ ድራማውን እየሰራ ነው። የአቤልን ጭንቀት እና ደስታ ለማየት እንግዲህ ጓጉታችሁ ጠብቁ። አይዞ አይዞ ወንድሜ፣ አይዞ እንካስኪ አቤ አይዞ፣ ምናምን በለዋሽ ናስ ቀስ ብሎ ነው አይዞ አይዞ አይዞ አቤል ካልመጣ አልወጣም ብሏል። አቤል ካልመጣ አልወጣም ብሏል ነው

ዋው አንተን ከመሰለ ተፈጠረ፣ ልጅ ተፈጠረ፣ በቃ ልጅ አንደኛ ልጅ ተፈጠረ። በቃ እኔን ከመሰለ ቆንጆዬ ነው ማለት ነው። እና አዲስ ነው አዲስ አንተን ነው

እንኳን ደስ ይለሽ። በጣም ያኮራሽ ነው። እግዚአብሔር አምላክ ደግሞ እንደሚረዳን ተናግሬ ነበር። አየሻ ረዳነውእ ቁጭ ቁጭ እኮ ነው። ምን ወንድ ወንዱ ጋር አለ መልኩ ወንዱ ችግር እና አንዴ ነበረ ከባድ ነበረ። ግን እግዚአብሔር እንግዲህ አበረታ አይደለ? እግዚአብሔር አበረታኝ ድንገት ነው የመጣው። እኔ ደንግጫለሁ። ድንገት ስመጣ ነው በዛ ሰዓት ትወልጃለሽ እያልጠበቅኩ ነው። አዎ ማለት እስከ ስድስት ትወልጃለሽ ብሎኛል ዶክተሩም። ግን ቁርጠቱ በደንብ እንዴት ነው? በጣም ሳይፋፋም ነው የሚባለው። ድንገት ሙሉ ከፍቷል። ድንገት ድንገት ወርታችው፣ ገፋኝ ከዛ ገፋኝ ስላት፣ አዙራ ስታይኝ ጫፍ ነው። በይ በይ በይ ብሎ አንጠልጥለው እየሮጡ ይዞኝ ገቡ። እግዚአብሔር ሲገባ፣ እግዚአብሔር ጣልቃ ሲገባ ነገሮች ሁሉ ነገር ይቀላል የሚባለው እውነት ነው። በቃ ገባ በቃ እግዚአብሔር እግዚአብሔር ስራ የቤት ስራ ያወጣው እና የምትወስጥኝ ምናምን ነገር ሁለተኛ ብትሊ ሰጠኝ ሲል ድምስን ሰማሁ። ከዛ አንቶታቱን ስጡት ሲል እንዲህ ብዬ ነበር ይዞት

በትንሽ ልዩነት ሰዓት ውስጥ በሶስት ሰዓት ውስጥ ልዩነት ውስጥ ይኸው ልጅ አቅፋው። እግዚአብሔር እንደው ምን ይሳነዋል? እግዚአብሔር ተመሰገን። እንኳን ደስ ያለሽ። ይመታለች አንዳንዴ ያስገቡት የለ ማሞቂያ ምናምን ብለው ማሪያም

የእግዚአብሔር ጥበብ እንግዲህ ብዙ ነው። ምን ይሰነዋል? ተመስገን እንኳን ማለማች። ዋናው እሱ ነው፣ ሰላም መገላገለች ነው። ደስ ብሎናል በጣም። እኛም ለዚህ ክብር ያበቃል። ደስ ይላል በጣም። አሁን ደግሞ እንታካላቸው። ኦልሬዲ ተመልካቾች እነሱ መጣ፣ ቸኩለን ለማየት እና እንታካላቸው ቀጣይ

ተመስገን ከዚህ በላይ ምን ደስታ አለ? ከዚህ በላይ ሰው ልጅ በሆዱ ያዘውን ወደ ጀርባ አድርገን የሚባልበት ምርቃታችን ሰርቷል ማለት ነው። ተመስገን ቢኒማ ጓደኛ እንደ ጓደኛ ነው። አክተ የምታደርገው ግን ጠዋት የነገርኩት ይኸው